ዛሬ የምነግርሻለሁ ብዬ ከራሲ ጋር ስታገል ቆይቼ ነው። እንደምን ብራሴ ነው ያደረኩት። ፍሬ አንተ እኮ ወንድሜ ናት። እንደዚህ ያለ ስሜት ናትች። እኔ እኮ ከወንድምነት ባለፈ ነው ልብ ይሄን ባርኮት እኔ እኮ አደይ ነኝ እንዴት እንደዚህ አይነት ነገር ታስባለህ ያሁሉ ሁሉ ነገር ውሸት ነበር ማለት ነው ምንም ነገር እኮ ውሸት አልነበረም ማለት ከልብ ያፍሩሻ እኔ ይህንን ማመን አልችልም እኔ እኮ እንደ ወንድሜ ነው የማየው ባርኮት እንደዛ እንደ ወንድሜ እያየው አንተ እኔን ታፈቅረኛለህ እንደዛ ነው የምትለኝ አዎ አደይ ከማንም በላይ ደስተኛ አድርጌ ነው ማለሽ ብቻ አንቺ ፈቃድሽ እስኪ ባርኮት በጣም ነው ያዘንጉብ እኔን ካንተ አልጠብቅም! እኔ ከወንድሜ ነብዬ ነበር ችግሬን ሁሉ አምጥቼ ዘረገፍኩልህ። የምትረዳኝ የምታስብልኝ ስለመሰለኝ ነው እንጂ እንደዚህ የአቡን ነገር ታስባለህ ብዬ አስቤ አላውቅም ነበር። ይህ በቃ እኔ እንደ ማንኛውም የቤት ሰራተኛ ሰርቼ ቤተሰቤን ለመርዳት ነው የመጣሁት እንጂ ሌላ ፍላጎት ኖሮኝ አይደለም። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንደት ናችሁ? ሰላም ናችሁለኝ? እኔ ሰላም እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክሸር ሸር ሰብስክራይብ እያደረጋቸው ቤተሰቡ ነባር የሆናችሁ ደግሞ ላይክሸር እያደረጋቸው አበረታቱኝ። ዛሬ ደግሞ የመጣሁላችሁ አዝናኛ አስተማሪ በሆነው በአደይ ድራማን የመጣሁላችሁ ድግ ባለፈው በክፍል አርባ ሦስት አቋርጠ ነው ነበር ዛሬ ደግሞ በክፍል አርባ አራት የጀላችሁ መጥቻለሁ። ባለፈው ደመቀ ለአዴ ደውሎ እንደቀጠራት ከባሮክ የተቀበለው ገንዘብ ለአዴ እንድሰጣት ደሞዝሽ ነው የድካምሽ ነው ብሎ ልሰጣት ደውሎ ቀጥሯት እንደነበረ ነው ያቋረጥ ነው ማለት ነው እና ዛሬ እንኪ ብሪሽ ስላት ይሄ የራስሽን ንብረት ነው እንኪ ስላት፣ እሷ ደግሞ እንደ የማን ነው የባሮክ ገንዘብ፣ አንተ ከባሮክ የወሰድከው ከው አንተ እኔ ልትሰጠኝ ነው አልፈልግም አለችው ማለት ነው። እና እሱ ደግሞ ውዴስ ሳይሆን ሳትወጅ ትቀበያለሽ ይሄ ለአንቺ ብዬ እየከፈልኩት መስዋዕት ስለሆነ ተቀበይ ብሎ ብሩ ሰጣት ማለት ነው። እሷ ደግሞ ለባረኩ ሂዳ ለባረኩ ሰጠችው። ይሄ ማን ነው ሲላት፣ እሷ ደግሞ ምን አለችው? ይሄ ካንተ ዳይመንድ ካንተ የተቀበለው ብር ነው፣ የራሴች ደሞዝ ነው ብር። ያንቺ ደሞዝ ፍቅር ለኔ ሰጥታኛለች ብሎ ሰጠኝ አለችው ማለት ነው ለባረኩ። እሱም በጣም ተናዶ ለምን እንደዚህ ታደርጊያለሽ? ለምንድን ነው እንደዚህ ያደረግሽው? ለምንድን ነው የአዴ ደሞዝ ለዳይመንድ የሰጠችው ብሎ ተቆጣት ማለት ነው እና እዚ ላይ ደግሞ ኤሉ ሊዱ ምን አለቻት? ለፍቅር አንቺ አሁን ለለምለም አብረን እንስራ አይደለም እንዲያልሽኝ ለለምለም ከቤት አስወጭልኝ አንቺ ለአደይ ከቤት አባረሻታት አልቀናሽም፣ እና ይህን ለምለም እንዳውጣ ከላ እንድ ልለየት ትፈልጌ ነው እንዴት አድርጌ መከሪኝ ስትላት ማለት ነው። እሷ ደግሞ እዚ ቤት ያላችሁ ሁላችሁ ማስጠልታችሁኛል፣ ውጡልኝ ከቤቴ ከቤቴ ውጡልኝ፣ አንቺም ቢሆን ሁላችሁ ማስጠልታችሁኛል አለች ማለት ነው እና እንደዚህ ስትላት እሷ ደግሞ አንቺ መቼም ቢሆን ወንድሜ አታገኙ ወንድሜ አታገኝውም ብላ አብሽቃት አብሽቃት ወጣች ማለት ነው። እሷ ደግሞ ፍቅር ደግሞ በጣም ተናደደች። በንዴት ታማ ተኝታለች ማለት ነው እና አደይ ደግሞ ወደ እናቷ ደውላ ወደ እህቷ ደውላ ምን እንደሚያስፈልጋቸው እየጠየቀች ማለት ነው፣ ውዶች የሚያስፈልጋት ለብርሃኔ ደውላ የሚያስፈልጋቸው ነገር ካለ እኔ ከጎናችሁ ነኝ፣ እኔ አለሁ፣ ደውሎች ጠይቅኝ ይሄ ብላ ብላ ነገረቻት ማለት ነው። ወዶት ይ ባሮክ ደሞ ለአደይ ፍቅሩ ገለጸላት ዛሬ ማለት ነው። ወዶት ይ ባለፈው የፈራ ነበር። በቃ እሷ እሷ ወንድም የስትለው በጣም ይናደድ ነበር ማለት ነው። ዛሬ ደግሞ ስጦታ ገዝቶላት ምናምን ዛሬ ደግሞ ስጦታ ገዝቶላት ምናምን ቀሚስ ገዝቶላት መጥቶ ማለት ነው፣ ወደ ውጭ እንውጣ ብሎ ወደ ውጭ ይዟት ወጣ እና ዛሬ ፍቅሩ ገለጸላት። የአደይ አፍቃሪዎች ብዙዎች ናቸው እና ከብዙዎቹ አንዱ ባረኩ ነው ማለት ነው። እና ስጦታ ገዝቶላት በጣም ደስ ብሏት ለብሳው ለብሰው ማለት ነው ስትሄድ ምን አለቻት? ኤልዱ ኔ በቃ በጣም አምሮብሻል፣ ግን ኔ ሜክአፕ ልቀባሽ አለቻት ማለት ነው። እሷ ደግሞ እኔ አልፈልግም፣ እኔ ሜክአፕ የሚባል ነገር አልፈልግም ብላ ትታት ሄደች ማለት ነው። ባረክ ደግሞ ይዘዋት ሄደ ይዟት ሄደው ቡና ሻሂ እያሉ አደይ እኮ ግን ባሮክ በጣም አመሰግናለሁ። ምን በማመልከት ነው አሁን እንደዚህ እያደረግልኝ፣ ቀምሲ ይገዛልኝ፣ እንዲሁም እዚ ላይ እየጋበዝገኝ ምን በማስመልከት ነው አለችው፣ ማለት ነው። እሱ ደግሞ ሁነታም ጥሩ አይመስልም፣ ጥሩ አይመስልም። የፈራ የፈራ ትመስላለ እስክንገረኝ፣ አለችው፣ ማለት ነው። እሱ ደግሞ ምን አላት እኔ እኮ በጣም አፈቅርሻለሁ እኔ ላንቺ ብዙ የተለየ ቦታ አለኝ፣ አፈቅርሻለሁ አላት ማለት ነው። እንደ የምርህ ነው የምርህ ነው አለችው። አዎ እኔ አፈቅርሻለሁ በቃ እንዳልነገርሽ እየፈራሁ ነው እንጂ እኔ ከሁሉም በላይ አድርጌ አኖርሻለሁ ብሎ ነገራት ማለት ነው። ባረኩም እንደዛ ክሽና ቤት እያለች ሄዶ አስደነገጣት እና ለምን መጣ እዚ ላይ ምን ልታደርግ መጣ ስትለው አደይ እኔ እኮ አፈቅርሻለሁ፣ እኔ ከያላንቺ መኖር አልችልም ለምንድን ነው የምትሸሽኝ ያላት ማለት ነው። እሷ ደግሞ እኔ ምንም ከአንተ ጋር የምጀምረው ነገር የለኝ እኔ እኮ ብዙ አላማ ያለኝ ብዙ ኃላፊነት ያለኝ ያለኝ ሴት እኮ ነኝ። እኔ አሁን ፍቅር ግንኙነት መጀመርበት ሰዓትም ጊዜም አይደለም አለችው ማለት ነው። እሱ ደግሞ እንደምንድነው እንደዚህ የምትይኝ ለምንድነው የምትሸሽኝ ብሎ ልይዛት ስል ኤሉ መጣሄዱ መጣች ማለት ነው። ከዛ እንዴ ምን እየሰራ ነው ወንድሜ፣ ወጥ ልትሰራ ነው እንዴ አለችው። አዎ አንቺማ ወጥ መስራት ይቀርና ችንጉርት መክተፍ ማትችይ ምኳላ ማ እኔ አለችው። አኩርፋ ወጣች ማለት ነው። ባሮክ ደግሞ ለእህቱ ተቆጣት። ለምንድነው እንደዚህ ያደረግሽው? አንቺ እኮ በጣም ክፋትሽ እየበዛ ነው። እንደዚህ ያደረግሽበት ምክንያት ምንድን ነው? አደይ ምን አድርጋሽ ነው? አላት ማለት ነው። ለምንድን ነው የአደይ ብር፣ ለምንድን ነው ለደመቀ የሰጠሽው? ምን በማመልከት ነው ሲላት፣ እሷ ደግሞ እኔ ኮ ሁላችሁም ይኸው አንተም በእኔ ነው የምትፈርደው። እሷ ኮ ከደመቀ ጋር ተመሳጥረው እያደረጉት ነው እንጂ እኔ ምንም ያደረግኳት ነገር የለም አለት። አሁንም ስህተት ጥፋትሽ አታምኝም ማለት ነው፣ አሁንም ጥፋትሽ አታምኝም ብሎ አኮረፋት ማለት ነው። ወዱት ይሄ አኩርፏት ወጣ እና ልዱ ወደት እየሄድሽ ነው ብላ ጠየቀቻት ለአደይ

አላት ማለት ነው። ለምንድን ነው ምን ምን ምን ችግር አለው እንዴ? ዳዊት ከኔ ጋር ቢሆን አለቻት። ማ ዳዊት ወንድሜ የካንቺ ጋር ሊሆን አያደርግውም አለቻት። ከዛ ለወንዱ ማለት ነገር ልትዋሽለት ሄደት ማለት ነው። ወንድሜ እኔ ይደብሮኛል አለችው ለዳዊት። ለምንድን ነው የደበረሽ? ምን ሆነሽ ነው? እኔ ይደብሮኛል፣ ኤላ ቤት ሲሄድም ያባረረኛል፣ እዚህ ላይም በቃ አልተመቸኝም፣ እኔ ነገሩ ደብሮኛል አለችው ማለት ነው። ከዛ እንደዚህ ሲላት አንተ ስለምንድነው የነበረ ስለ የተቀመጥከው? አደይም ብትሆን ሄዳለች አለች ወደ ተሄደች አላት። ከባረካ ከባሮካ ልብስ ገዝቶላት ምናምን ወደ ውጭ ከባሮካ ሄዱ ብላ ዋሸችለት ማለት ነው። እሱ ደግሞ በጣም ተናደደ። ምክንያቱ ይወዳታል እና ከሌላ ሰው ጋር እንዲያታይ አይፈልግም። ከዛ ባሮክም እይዟት ሄዶ እንደመቀና እየዟት እየሄደ እያለ ደመቀና ንጉሱ አዩዋቸው። ንጉስም በጣም ተናደደ። ምክንያቱ ንጉስም ጭምር ነው የሚወዳት። ለአደይ እንከተላቸው አላት። እኔማ እዚ ላይ ተቀምጨማ አደይ ከሌላ ሰው እንድትሄድ አልፈልግም ብሎ እየሄደ እያለ ምን አለው? ወደመቀ እንዴ ለአማችማ እንዳትነካ እንዳትነካልኝ፣ አማችማ እንዳትነካልኝ አለው ማለት ነው። አይ ምንም ቢሆን ምን እኔ እሄዳለሁ ብሎ ተከትሏቸው ሄዱ። የተቀመጡበት ቦታ ላይ ሄደው እያዩቸው ማለት ነው። እያዩቸው እያለ ኤሉ ደግሞ ዋሻ ልትዋሻደች ወደ ፍቅር ወንድምሽ ወንድምሽ ባሮክ የት አለ አለቻት። ባሮቁማ ለአዴይ ልብስ ገዝቶላት ለያዝናናት ይዟት ወጣ፣ አብረው ተያይዘው ሄዱ አለቻት ማለት ነው። ማ ወንድሜ ባሮ ከአዴይ ጋ አለቻት? አዎ ከአዴይ ጋ ሄደ። ሂጂ አንቺ ደግሞ ውሸታም አትዋሺ፣ አትዋሽብኝ፣ ሂጂ አለቻት። ውጭልኝ፣ ከክላሴ ውጭልኝ አለቻት። ይወጣልሻላ ምን ትመስላለች? ገርፍ ተሳድባት አለች፣ ማለት ነው። ወደ እንደዚህ ብላ ወደ ኤላ ቤት ሄደች። ኤላ ቤት ስትሄድ ከለምለም ጋር አገኘችው ማለት ነው፣ ከፍቅረኛው ጋር "ኤላዬ" አለች። ምን ልትሰሪ የመጣሽ? ምንም ደብሮኝ ነው አለች ማለት ነው። ለምለምን በጣም ተናዳዝም አለች። እናም ፍቅር ደግሞ ወደ ዳውት ሄዳ ዳውት ብቻው ስታገኘው

አጠገቡ ስትቀመጥ እሱ ደግሞ ውጭልኝ ከቤቴ ውጭልኝ ከቤቴ ውጭ ብሎ ገፈትራት። እንዲ ምንድን ነው እንደዚህ የምትለው እንደስ ብለው ስገፈትራት፣ እሷም አኩርፋ፣ በጣም ተናዳ አደየም ለባሮክ ትታው ሄደች ወጣች፣ አኩርፋ ማለት ነው። ለምንድነው ነው እንደዚህ የምትለኝ? ሁሉም ነገር ውሸት ነበረ ማለት ነው። ከጠገቤ ስትሆን አንቺ እኔ ወንድምሽ ነኝ ከጠገብሽ ነኝ ስትለኝ ይሄ ውሸት ነበረ ማለት ነው። እኔ እኮ እንደ ወንድሜ ነው እማዬ እንደ ወንድሜ የኮነማ ይህ አለችው። እንደ እሱ እያልሽ ልቤ አትስበሪው አዴ። በቃ ከአሁን በኋላ እኔ ወንድሜ እንድትልኝ አልፈልግም። እኔ በቃ ከሁሉም በላይ አድርጌ አነርሻለሁ፣ ደስተኛ አድርጌ አነርሻለሁ። ግን እኔ ፍቅረኛሽ እንደሆን ነው የምፈልገው አላት ማለት ነው። እሷ ደግሞ ትታው ሄደች። ትታው ሄዳ ወደ ቤት መጣች። አንቺ አደይ የት ሄደች ነበር? አለቻት ፍቅር ወደ ውጭ ወጥቼ ነበር። ለእኔ ሳታስፈቅጂ? አለቻት። ከባረኳ ስለነበርኩ እኮ ለአንቺ ማስፈቀድ አይጠበቅብኝም አለቻት። ማለት ነው አንቺ ድሃ፣ አንቺም እንደዚህ ብለሽ መመለስ ጀመርሽ አለቻት። አንቺ ብላ በጥፊ እኔ ድሃ አይደለሁም ብላ በጥፊ መታቻት። ከአሁን በኋላ ባረኩ ዳዊትን ሲመጣ ለእሱ ማስረዳችሁ አው ፍቅረኛ ጋ ነበር፣ ከአሁን በኋላ ባሮክ ፍቅረኛ ነው ብላ ትታችሁ ስትድር ባሮክ በጣም ተናደደ። ማለት ነው ወደች ክፍል አርባ አራት ይሄ ይመስል ነበር በክፍል አርባ አምስት እስከምንገናኝ